አሁን እኔ ይሄን ልነግርሽ የፈለኩት ለምን እንደው ታውቂያለሽ? ሰይድ እሷ እየፈለገ ነው አይደለ? አዎ፣ ቢያንስ ሰይድ እሷን ፈልጎ ከሚያገኛት አንቺ ደግሞ ልክ፣ እኔ ሰይድ፣ አንተ እንደፈለግካት እኔም እኮ እየፈለግኳት ነበረ፣ አንተ እንደምትፈልጋት እኔም እየፈለግኳት ነበረ፣ እኔም ካንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። አይ ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼ ልሃለሁ የኔ ውድ ባል ስትይ ነበር። አንቺ ግን ምናን? የሱ ደስታ ያስደስተኛል። የሱ ደስታ ነው የሚወደውን እወዳለሁ። ገመቹ ሰነ ገመቺ ሳ ዋን ሰይዱን ጃለቱን እንጃለ ዳፊ ጀቻ ያስደስተኛል። የሱ እንትን ያስደስተኛል። ግን ደግሞ እንደዚህ እንዳሰቃየችው ትሰቃይሷ። እሷ መሰቃየት አለባት። ማግኘት የለባት። አገባሽ? ለምን እንደዚህ ዘለ ጥያቄ የምትጠይቂ? ማን ትገልጪ? ዋጋ ብታይ ሳስበው ሳስበውማ እኔ ራሱ እስኪሳርጎ የሚያገባኝ ይመስለኛል።

ምን እየሰራሽ ነው? እቺን በግ እያባረርኳ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዝት ይበል እያልን ዛሬ ከማን ጋር የመጣ ነው? እስኪ ሰላም በያቸው። ሰላም ሰላም፣ እንዴት ናችሁ? ሰላም ይብዛላችሁ። ቤዛ ነኝ። ኦኬ፣ ቤዛ ትባላለች። እንግዲህ የነ አዩም ጓደኛ ነች። ያው ብዙ ጊዜ ትውልም አላየችሁትም። እና ዛሬ በምንድን ነው የመጣ ነው? ዛሬ እኔና ቤዛ ሆነን አዩን ልንፈትናት ነው። በብዛት እሷ ወደ አዲስ አበባ ስለምትኖር ቤዛ ስለምትንቀሳቀስ በቃ ትክክለኛው ለዚህ ፈተና የምትሆነው እሷ ነች ብዬ ያ ቤዛ ጋር ተገኝተናል ማለት ነው። እሱም ምንድን ነው ካላችሁ አዩን እንዴት ነው የምንፈትናት፣ ቤዛ አዩን ደውላ ጠርታታለች ጠርሳታለች። እንደዚህ አይነት ቦታ ላይ ሰፈራች ውስጥ ያለት እኔ ብላት፣ አሁን እዚሁ አዳማ ውስጥ ያለ ነው እኔና ቤዛ ማለት ነው። እና አዩንም ጠርሳታለች አስቸኳይ ጉዳይ ነ በጠዋቱ እንቅልፏ እንደተነሳችው አሁን ጠዋት ነው። ገና በጠዋቱ ና ብላት አለች ማለት ነው። እኔም ደግሞ ከቤት ወጥቻለሁ፣ ወይም የምሄድበት ቦታ አለ ብዬ ወጥቻለሁ። ወደ ቢሮ ሄዳለሁ ብያት ወጣ ማለት ነው። ስለዚህ ዛሬ አዩን ምን ማለት ነው የምፈልገው እኔና ቤዛ ተስማምተን ምንፈትናት ፈተና ስለ ሱመያ ነው። ለምሳሌ እኔ ሱመያን እየፈለግኳት እንደሆነ በጣም እየለፋው፣ ልጆቼንም ሱመያንም እየፈለኩኝ እንደሆነ እሷም ታውቃለች። እሷን ትቻት ከሀገር አገር እየዞርኩኝ ሳልተኛ ሳላድር ምን ሳልበላ ሳልጠጣ እየዞርኩ እየፈለግኳት እንደሆነ፣ አዩም ድካሜን ታውቋለች ልፋቴን ለምን እንደምለፋ ታውቃለች። ስለዚህ ምንድን ያሰብኩት የሱመ እኔ ሱመያ ያለችበትን አዩ ድንገት ብታያት መንገድ ላይ እንኳን ብታያት ወይ ሱመያን ብታገኛት የሆነ ቤት ውስጥ አዩ እኔና ሱመያ እንድንገናኝ ትፈልጋለች ወይስ አትፈልግም የሚለውን በአካል እንደዚህ በአፍ ምናምን ብጠይቃት መልሷን አላውቀውም ምን እንደሆነ ምናልባት ወይ እንደሚፈልግ ሰውም ልትሆን እንችላለች። እና አሁን ምንድን ነው ያሰብኩት አዩ እኔ ሱመያ እንዳገኛት ትፈልጋለች ወይስ አትፈልጋትም የሚለውን ቤዛ ትጠራትና ካሜራው እንደተደበቀ ሆኖ ራቅ ብላ ታውራታለች። ምን መሰለሽ ያሰብኩት ትላታለች፣ ትላንት አዲስ አበባ አድሬ እዛው ነበርኩኝ። ስለዚህ ከዛ በጧቱ ነው ሮጭ የመጣሁት። ምክንያቱም ቤዛ ለአዩ ትላታለች ከጠራቻ በኋላ አዩ እንዴት ነው የሱመያ እና የሰይድ መገናኘት ያስደስተሻል ወይ ምን ታስቢያለሽ ሁለቱ ቢገናኙ ምናምን የሚለውን ጥያቄ ጠይቂያትና በደንብ አድርገሽ ከጠየቅሻት በኋላ አዎ እፈልጋለሁ ምናምን ልትችላለች ወይም አልፈልግም ትችላለች ልጆቹን ቢያገኝ ሰይድ ያስደስተሻል ወይ ከሀገር ሀገር እየዞረ ነው ለነሱ ብሎ እየለፋ ነው ምን ይመስልሻል ቢገናኙ ሁለቱ ምናምን ጠይቂያትና መልሷን ከሰማሽ በኋላ ምን ትላታለች እንግዲህ ጓደኛ ቤት ትናንትና ሄጄ እዛ ድንገት ሱመያ ቤት ተከራይታ አዲስ አበባ ውስጥ ያለችበትን ቤት ስላወቅሁት፣ ስለዚህ ለሰይድ ደውለሽ ተጠሪዋለሽ። ከዛ አንቺ ትወስጂውና ሰይድ አንቺን እንዲያምንሽ ወስደሽ ሰይድን ሰርፕራይዝ ታደርጋለሽ። ሱመያና ልጆቹ እንዳሉ ተነግራለሽ። ምን ይወስድሻል ብለሽ ነው ትጠይቂያት ማለት ነው። ስለዚህ አሁን አዩ ቶሎ መታ እዚህ ጋር ሳታይን አዩ ጋራ ስትመጣ ትጠይቂያታለሽ ማለት ነው። በደንብ አርገሽ ትጠይቂያታለሽ ከዛ ውጤቱን ከሰማሽ በኋላ ያው ቻይልድ ያታለች ትጠራኛለች፣ አጠራኝ እና አዩ ዛሬ እኔን ጠርታኝ ሰርፕራይዝ ልታደርገኝ ከልጆች ልታገናኝ አስባ ደውላለኝ፣ ልኝ እሺ ብላ የምመጣ ከሆነ ለአዩ ኃይለኝ ሰርፕራይዝ አለኝ፣ ውድ የሆነ ጊፍት አለኝ ማለት ነው። እና እስከ መጨረሻው ከኛ ጋር አቆዩ። ሰላም።

ምክንያቱም እኔ ለሱ ብዙ ለታኔ እኔ በጣም ማወቅ ስለሚፈልግ ነው። እኔ ስርት ቤኮ ዋኔን በርባዶ አትበጣም አካታጃ በጣም ነው የምወደው። በጣም ነው የምወደው። ጭራሽ ደግሞ ለእሱ ብዬ ምን ያላረኩት ነገር አለ? በጣም ነው የምወደው፣ እኔ ከምልሽ በላይ። በእሱ ምክንያት እኔ ምንም ቢመጣ፣ ምንም ነገር ቢመጣ፣ ምንም ነገር ቢከሰት ከሰይድ የሚለየኝ ነገር የለም። ለእሱ ብዬ እኔ ቤተሰብን አጥቻለሁ፣ ለእሱ ብዬ ጎረቤት አጥቻለሁ፣ ህዝብ አጥቻለሁ፣ ስለሆነ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 አንቺ ግን በጣም ተወጆ የለ ሳይድ? አዎ። የራስሽ አድርገሽ ማኖር ነው የምትፈልገው? አዎ። እሺ ሳይድየትም ቦታ እንዳይሄድ እንዳይዞር ትፈልጊያለሽ? አዎ። ዱጉ ወይ በርባዳ ሳይድ ቢየ ቢየት ቤትሽ ቁጭ እንደሚል ነው የምትፈልጊው? አውቃለሁ ወዴትም እንደማሄድ። አዎ። ሳይድ አሁን ለምሳሌ አንዴ ጎንደር፣ አንዴ ሐረር፣ አንዴ ድሬ እያለ እየፈለገ እየተንከራተተ ነው አይደለ? አዎ። እሱ እንዳይንከራተት ትፈልጊያለሽ? አዎ። እንዳይዞር ዞር ትፈልጊያለሽ? ቤትም እንዲሆን ትፈልጊያለሽ? እሱንም ልጆቹንም እንዲያገኛን ትፈልጊያለሽ? አዎ ፈልጋለሁ። ምን አይነት ጥያቄ ነው የምትጠይቅኝ? በእናትሽ ወይ ምን ሆና ነው ዛሬ። ሚስቱንም ቢያገኝ ልጆቹን ቢያገኝ ደስተኛ ሲሆን፣ አንቺ አብረሽ ደስ ይልሻል? ደስተኛተኛል በጣም እውነት፣ እውነት። ሌላ አንቺ በጣም ሰርፕራይዝ የምትሆኝበት በጣም ጥሩ ነገር ይዤልሽ መጥቻለው። ምንድን ነው እኮ በጣም ስለምወድሽ፣ ከአዲስ አበባ ማለት በጠዋት ተነስቼ በዚህን ሰዓት እዚህ አዳማ የደረስኩት ላንቺ ስል ነው። ምንድነው? ኧረ በይ፣ የዚህ ወይኔ ጉዱ የፈላው። መጀመሪያ ንገሪ። አንቺ ለማስደሰት ከሰሄድ ጋር አብራችሁ እንደምትኖሩ ሞር እንድትዋደዱ፣ በጣም እንዲያከብርሽ፣ በጣም እንዲወድሽ እያረኩሽ እኮ ነው። የምር እኔ ጓጉቼ ጓጉቼ በጣም እየራበኝ ነው። እሺ ቻንስሽ እጅሽ ላይ ነው ያለው። የምሬን እኮ ነው ሰርፕራይዙ። እኔ ደግሞ ከአንቺ በላይ ደስ እያለኝ ነው። ያቺ ወለጋዋ ልጅ ያልኩሽ ጓደኛዬ ማለት ወልዳ ነበረ እሷ። ለመጠየቅ ቆይ ሄዳለሁ አልሄድም ምናምን እያልኩ ትላንትና ሄድኩ በአጋጣሚ ልጠይቃት፣ ያው እዛው ከመሸ ነው የሄድኩት፣ ምናምን ነገር እዛ ቆይቼ እዛ አድሬ፣ ጠዋት ስራ ለመግባት ነበረ እኔ እቅዴ። ማን እንዳየሁ ብታውቂ! ሁለት ክላስ ተከራይታ መኝታ እና እንትን አለው ሳሎ። ለአንቺ በቃ የህይወትሽ ቁልፍ የሆነ ሰው ማን ነው እስኪ ንገሪ። ሱመያ ከነ ልጆቿ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 እኔ እሄዳለሁ ማለት ከዛ ደግሞ በፊት ከሚወድሽ ይበለጠ በጣም የሚወድሽ። አሁን ምንም ሳትይ ይሄን መረጃ አምጥተሽ እንደነገርሽኝ እኔ እንዳማረብሽ አምረሽ በጠዋት እንደወጣሽ ቀጥ ብለሽ አንድ ነገር ሳትናገሪ ወደ አዲስ አበባ ወደ ቤት ቀጥ ኧረ፣ እኔ ለማንም አልተናገርኩ። ተደዋውላችሁ ለሱ ብደውል እንዴት ነው ለሱ የምነግረው? ላንቺ እኮ በጣም እንዲወድሽ እንዲያከብርሽ ስላሰብኩ ነው ሁሉ ነገር ትቼ የመጣሁት። ምን ይሆንሽ እንዴ! ፈጣሪሽ እኔን እንዲወደኝ ላረግሽው፣ ፈጣሪ ስጥሽ አንድ ነገር ሳትናገሪ ምንም ነገር ቃል ሳታውጭ ቀጥ ብለሽ፣ ኮንትራስ ባጃጅ ጠራልሻለሁ ወደ አዲስ አበባ። እኔ ራሴ ፈልጌ ጥሬ ለፍቼ ራሴ አግኝቼ ለሰይድ እሰጣታለሁ አዩ ደህና ነሽ? ግን ምንድነው እኔ በሌሊት እንደ ጅብ ተነስቼ የመጣሁት እኮ ለአንቺ ጥሩ ነገር አለኝ ብዬ ነው። እኔ ራሴ ለፍቻ አልፋት እኮ እኮ ቀጥታ ሄጅ አሳይሻለሁ። ለሰይድ እኮ ነው። ምን ስትይ ነበር? የእሱ ደስታ ያስደስተኛል። ዋን ሰይዱ እንጃለቱ ነንጃለ ዳፊ ሰይድ እንዳል አልደወል ሹማ አይደለ አልደወልኩም አፍሽን ይዘሽ እንዳትደውይለት ብትደውይለት ትገልሻለሁ ቀጥ በለሽ ወደ ቤትሽ ኧረ እባክሽ እና በአንቺ ብሶ ነው ጭራሽ እንደዚህ የምትይኝ ስንት ዋጋ ከፍዬ እንደመጣው ብታይ ይሄን ባላልሽ የነበረ አዩ እኔ ለአንቺ አዝኝ ስለምወድሽ ነው እንጂ እኔ እኮ ካንድ አንድ ደውዬ ለሰይድ ሰይድ እዚህ ጋና እና ብለው ይመጣል ምን እንደሚያደርግ ታቂያለሽ እንደውም ሳስበውማ እኔን እራሱ አርጎ የሚያገባኝ ይመስለኛል

እውነት አንገት ይደፋ ባይ ነሳል ፈጅ ከኋላ በድብቅ እያዳመጥኩ እያየሁ እየሰማሁ ነበር። እንግዲህ ያለችውን ቪዲዮ ላይ ገና አብረን ምን ነው ይሆናል። ገና ያው አለ ማለት ነው። እኔ እውነትን ለማውጣት ብዬ ተጠፈጠፍኩ። ችግር የለም።